አለው ማናችሁም ያለ ኢየሱስ ክርስቶስ ከኢየሱስ ክርስቶስ ውጭ የሆናችሁ በየትኛውም ሃይማኖት ውስጥ ያላችሁ ወትላችሁ ማናችሁም ያለ ኢየሱስ ክርስቶስ የእግዚአብሔር መንግስት መግባታቸው በየትኛውም ሃይማኖት ውስጥ በየትኛውም ውስጥ ሆናችሁ ጌታችን ኢየሱስ ክርስቶስን የህይወት አዳኝ አደርጋችሁ ካልተቀበላችሁ የዘላለም ህይወት የለም። ስለዚህ ወደ እናንተ ነው የዛሬ የመጣሁት። የዘላለም ሕይወት የምታገኙበትን መንገድ ጥሪ ሊያደርግላችሁ የመጣሁት በላካው በቅዱሱ ልጅ በኢየሱስ ክርስቶስ ያላመናችሁ ማናችሁ ብትሆኑ የዘላለም ሕይወት ይላችሁ።